ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የዕለቱን ወሳኝና ቁልፍ መረጃዎች ይዘንላችሁ ቀርበናል። የባህር ዳርና የጣናው መብረቅ ብርጌዶች የፈጸሙት ጀብድ በጎጃም በቀጣይ እጅግ አደገኛ ዘመቻዎች እንደሚኖሩ ጠቋሚ ነው ተብሏል። የዮሐንስ አለማየሁ ብርጌድ ደግሞ ትምህርት ቤቶች በድሮን ጥቃት እየወደሙ ነው ሲል አጋልጧል። በሸዋሮቢት አመራሩ ላይ እርምጃ የወሰደው የአማራ ፋኖ ህዝባዊ ድርጅት አፋህድ ሌሎቻችሁም ጠብቁኝ ሲል ማሳሰቢያ ሰጥቷል። ከሻዕቢያ ጋር የተጀመረው ውጊያ በባህር ኃይሉ እንዲታገዝ ታቅዷል ቸው ረዳ ፓርቲም ተመስርቷል። በራያ አላማጣ የተፈጸመው አፈና አነጋጋሪ ሆኗል። የጋዜጠኞች ስቃይ ቀጥሏል ሲባል የተዘነጉ ፖለቲከኞች ክስ ትዝብትን ፈጥሯል። እነኚህንና ሌሎች ቁልፍ መረጃዎችን በዝርዝር ስናደርሳችሁ ቻናላችንን ሰብስክራይብ፣ ቪዲዮችንም ላይክና ር ሼር በማድረግ አብራችሁን ቆዩ እያለ ነው። አሁን ወደ ዝርዝሮቹ እናልፋል። ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስዝ አንደኛ ክፍለ ጦር በተሰጠ እለታዊ መረጃ የባህር ዳር ብርጌድና የጣናው መብረቅ ብርጌድ አባላት በጥምረት በመሆን ከባህር ዳር ከተማ በቅርብ ርቀት ላይ በምትገኘው በድህና ማርያም ቀበሌ ልዩ ስሟ ቋሪታ አምባ በተባለችው ጎጥ ውስጥ የአገዛዙን ወንበር አስጠባቂ ኃይል ከጠዋቱ ሁለት ሰዓት ጀምረው እስከ ዘጠኝ ሰዓት ድረስ ሲወቁት ውለዋል ብሏል። በዚህም ከአምሳ በላይ የሰራዊቱ አባላት ሙትና ቁስለኛን በማድረግ ውጤታማ የሆነ ስራ ተሰርቷል ያለው የቴዎድሮስ እዝ የአንደኛ ክፍለ ጦር ህዝብ ግንኙነት ትግልን በፌስቡክ ሳይሆን በተግባር ሰርተን አሳይተናል ሲልም ድሉን አወድሶታል። በአውደ ውጊያው አራት ብሬን፣ ሦስት ስናይፐርና 51 ክላሽ የተማረኩ ሲሆን አስር ምርኮኞችም ገቢ ተደርገዋል። ቀሪው የጠላት ኃይል ከባህር ዳር ወደ ጭንባ በሚወስደው መስመር ፍርጠጣውን ተያይዞት፣ የተመለከቱት የአካባቢ ነዋሪዎች ደግሞ ሰራዊቱ አሰብን ማስመለሱን ረስቶ ማራቶን ቢሳተፍ የኢትዮጵያን ወርቅ ተሸላሚ ማድረግ ይችል ነበር ሲሉ እንደተሳለቁበት ፋኖ አብታሚየሱ ዘግቧል። በዚህ አውደ ውጊያ የተሳተፉት የጣናው መብረቅና የባህር ዳር ብርጌድ ይህንን ቀጥለን ለምናሳየው ዓለምን ጉድ የሚያስብል አማራዊ ዘመቻዎቻችን ማሟሟቂያ ነው ሲሉ በወታደራዊ አመራሮች ቸው በኩል ጠቁመዋል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስዝ ሁለተኛ ተፈራ ዳምጤ ክፍለ ጦር የዮሐንስ አለማየው ብርጌድ ህዝብ ግንኙነት እንደጠቆመው ደግሞ ብርጌዱ በሚያስተዳድራቸው በጎንጭ ቆለላ ወረዳ ያሉ የቀበሌ ትምህርት ቤቶች በመንግስት ድሮን ጥቃት እየወደሙ መሆናቸውን ተናግሯል። ፋኖ ለተተኪው ትውልድ በማሰብ ትምህርት ቤቶችን ለቆ ለካምፕነት የማይጠቀም ቢሆንም ምንም አይነት ፋኖ በሌለበት የሸበሌ ትምህርት ቤትን ፋኖን አገኛለሁ በሚል ቅዠት በድሮን አፈራርሶ ሰራዊ ቱ አማራን በህይወትም በንብረትም ሊያጠፋ መምጣቱን በይፋ አረጋግጧልም ብሏል። መንግስት ተብዮ ቡድን በአንድ በኩል ትምህርት ይጀመር እያለ ፋኖን በየወረዳዎቹ እየጠየቀ በሌላ በኩል ደግሞ የትምህርት ተቋማትን በድሮን ማፍረሱ ፋኖ ሕጻናትን ከመንግስት ቀላልና ከባድ መሳሪያ ለመጠበቅ ብሎ ትምህርት ይከፈት ወይስ አይከፈት ሀሳቡን በይደር መያዙ ትክክል መሆኑንም አረጋግጧል ሲል ብርጌዱ ተናግሯል። በዚህም የድሮን ጥቃት ምንም ፋኖ በአካባቢው ባይኖርም የትምህርት ቤቱን ሳር ለከብት የሚያጭዱና ጤፋ ቀን ስራ የሄዱ ሶስት ንጹሃን ተሰውተዋል ብሏል። ከዚህ በፊት በጎንጅ ፕሪፓራቶሪ ትምህርት ቤት ላይ ድሮን ተጥሎ ንጹሃን መቁሰላቸውና ላብራቶሪ ክፍሉ ሙሉ በሙሉ መውደሙ የሚታወስ ነው። የሸዋሮቢት ከተማ ጸጥታ ዘርፍ ኃላፊ ከና አጃቢዎቹ መገደሉ ተሰምቷል። ከዚህ ቀደም የከተማዋ ጸጥታ ዘርፍ ኃላፊ የነበሩት አቶ አብዱ ሁሴን ሰኔ 17 ቀን 2015 ዓ.ም በፋኖ በተፈጸመባቸው ጥቃት መገደላቸው የሚታወስ ነው። በእሳቸው ቦታ ተተክተው የነበሩት አመራርም ተደጋጋሚ የሆነ የግድያ ሙከራ ስለተደረገባቸው በገዛ ፍቃዳቸው ከኃላፊነት እንደለቀቁ ይታወሳል። ከዛም ቀጥሎ በእሳቸው ቦታ ተተክተው የነበሩና በአሁንም ሰዓት የከተማዋን ጸጥታና ደህንነት ዘርፍ ቢሮ እየመሩ የነበሩት አቶ ለማ ወንዳፈራው ዛሬ ፋኖ በፈጸመባቸው የተጠና ጥቃት ከሶስት አጃቢዎቻቸው ጋር መገደላቸውም ለማረጋገጥ ተችሏል። በሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር ጸጥታና ደህንነት መምሪያ ኃላፊው አቶ ለማ ወንዳፈራው ጥቅምት 14 ቀን 2018 ዓ.ም በተፈጸመባቸው ጥቃት ከነ ሶስት አጃቢዎቻቸው መገደላቸውን የሸዋ ጠቅላይ ግዛት እዝ ሚዲያና ኮሚኒኬሽን ክፍል ለሚዲያዎች በላከው መረጃ አስታውቋል። ከአመራሩና አጃቢዎቹ በተጨማሪ ምርጥ ሐምሳ በሚል ተደራጅተው የህዝባቸውን መከራ ሲያራዝሙ የነበሩ ኢብሮ አበበ፣ ሙሄ መሐመድ፣ ሲራጅ ታደለ ኃይሉና ሌሎችም የሚሊሻ አባላት መገደላቸውንም እዙ ገልጿል። ጥቅምት 14 ማለዳ ላይ ከነአጃቢዎቹ የተገደለው የከተማዋ ጸጥታና ደህንነት መምሪያ ኃላፊ አቶ ለማ ወንድአፈራው የገዛ ወገኑን በመካድና ለጡት ቆራ ሲያወጩ ብልጽግና ቡድን በማደር የከተማዋን ነዋሪዎች ጽንፈኛ ናችሁ በሚል በጅምላ በማሳሰር በተለይ የፋኖ ቤተሰቦችን እየጠቆመ በማሳገት እንዲሁም ሀብትና ንብረታቸውን በመዝረፍ ወደ ኃላፊነት ከመጣበት እለት ጀምሮ በዘወትር ተግባሩ የወገኑን ልብ ሲሰብር የቆየ እንደነበር ተነግሯል። በአመራሩ ላይ እርምጃውን የወሰዱት የአማራ ፋኖ ህዝባዊ ድርጅት አፋህድ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር አባላት ከዚህ ቀደም በተመሳሳይ ባንዳዎች ላይ የተጀመረው ጥቃት ዛሬም የቀጠለ መሆኑን በመጥቀስ ህዝባችንን የበደሉ ሁሉ ከኛ አፈሙዝ ማምለጥ እንደማይችሉ ዛሬ በሸዋሮቢት ከተማ አደባባይ ላይ የወደቀው የባንዶ አስክሬን ማሳያ ነው ሲሉ የማሳሰቢያ መልእክትም አስተላልፈዋል። የጽናት ክፍለ ጦር የፋሽስቱን ሰራዊት ዶጋመድ በማድረግ ታላቅ ድል ማስመዝገቡም ተሰምቷል። በብሪትና ትዕቢት ተሞልቶ የመጣው ሰራዊት በደላንታ ወረዳ ጸሐይ መውጫ ልዩ ስሙ ሐሙሲት በሚባል ቦታ ላይ እምሽክ ተደርጎ ተበልቷልም ተብሏል። ስልታዊ ስበት በማድረግ የጠላትን ሰራዊት ወደ መግደያ ቀጠና ስቦ በማስገባት ለሆነ ነጋሪ ሳይተር ፍ ተሸኝቷል፣ ያለው የጽናት ክፍለ ጦር ህዝብ ግንኙነት ክፍል ውጊያው ከ9 ተኩል እስከ 12 ተኩል ድረስ የዘለቀ እንደነበር ጠቁሞ በርካታ ሙትና ቁስለኛ ያስተናገደው ሰራዊት የሞራል ውድቀት ቁሳይ ክስረትን አስተናግዶ ክፉኛ የቆሰሉ አባላቱንም በፓትሮል ወደ ወገል ጤና ጤና ጣቢያ ሲያገዝ ማምሸቱን ተናግሯል። የቀይ ባህር አፋሮች ዴሞክራሲያዊ ድርጅት ከኤርትራው ሻዕቢያ ጋር ውጊያ ገጥመናል ሲል አስታውቋል። ድርጅቱ ሻዕቢያን ለመውጋት የባህር ኃይል ጦር እያዘጋጀ መሆኑንም ይፋ አድርጓል። እንዳለውም ሻዕቢያን በምድርም በባህርም ለመውጋት መዘጋጀቱን ታጣቂ ኃይሉ ይፋ አድርጓል። ካለፈው ቅዳሜ አንስቶ በኤርትራ ጦር ላይ እርምጃ መውሰድ የጀመረው ቡድኑ ተጨማሪ የጦር ኃይል አባላትን አስመርቆ ወደ ኦፕሬሽንም አሰማርቷል። በኢትዮጵያ አፋር ክልል የሚንቀሳቀሰው የሻዕቢያ ተቀናቃኙ የቀይ ባህር አፋሮች ዴሞክራሲያዊ ድርጅት አዲስ ኃይል አሰልጥኖ ማስመረቁን ይፋ ሲያደርግ ይህም የተሰማው አቶ ጌታቸው ረዳና አምባሳደር ሬድዋን በቡሬ ግንባር በተገኙበት ወቅት ነበር። ከፍተኛ ባለስልጣናትና ጄኔራሎቹ በቡሬ ግንባር ቅኝት ባደረጉበት አጋጣሚ የቀይ ባህር አፋር ድርጅት ወታደራዊ አዛዥ ስለ አዲሱ ጦራቸው ስምሪት መግለጫም ሰጥተዋል። በዚህም ታጣቂ ኃይሉ ለተከታታይ ሶስት ወራት ያሰለጠናቸውን አባላቱን ለስምሪት ዝግጁ ሆነዋል ሲል አስታውቋል። ድርጅቱ ባወጣው መግለጫ የኢሳያስ አፈወርቂን አስተዳደር ለመውጋት የሰለጠ ነው ኃይል እስከ መሀል ሀገር ድረስ ዘልቆ በመግባት ጥቃት መፈጸም የሚችል እንደሆነም ተናግረዋል። አፋር ዴሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሐሩን የድርጅቱ ወታደራዊ አቅም የፊት ለፊት ውጊያ፣ የሽምቅ ውጊያን እና ልዩ ኦፕሬሽን መፈጸም እንዲችል ተደርጎ ሰልጥኗል ያሉ ሲሆን በኢሳያስ አፈወርቂ አገዛዝ ተቀምቷል ያሉትን የቀይ ባህር አፋርን መሬት ነጻው እናወጣለንም ብለዋል። ወታደራዊ ብቁነቱ ተረጋግጦ ተመርቋል የተባለው የድርጅቱ ኃይል ሻዕቢያን በኃይል ለመገርሰስ የሚያስችል ቁመና እንዳለውም ተነግሮለታል። ድርጅቱ በጀመረው የትጥቅ ትግል የቀይ ባህር አፋር ሕዝብ መብት ለማስጠበቅና ሙሉ በሙሉ የራስን እድል በራስ የመወሰን መብቱን ለማረጋገጥ ቁርጠኛ መሆኑንም ገልጿል። የኢትዮጵያ አፋር ሕዝብና መንግስት የቀይ ባህር አፋርን ሕዝብ ከመፈናቀልና ብሔር ተኮር ከሆነ ጥቃት ለመከላከል ድጋፍ አድርጓል ያለም ሲሆን የአፋር ክልል መንግስትና ሕዝብ አድርጎልኛል ላለው ድጋፍም በይፋ አመስግኖታል። ወደፊትም በትብብር መስራቱን እንደሚቀጥልም ጠቁሟል። የድርጅቱ ሊቀመንበር ኢብራሂም ሐሩን ቀጣዩ ምዕራፍ የድርጅቱን የባህር ኃይል ማቋቋም ነው ሲሉም ጠቁመዋል። ድርጅቱ አሁን ባለው የፖለቲካና ወታደራዊ መስፈርቶች መሰረት የሰለጠንና የታጠቀ የባህር ኃይል ለማቋቋም እየሰራ መሆኑንም አረጋግጠዋል። ሊቀመንበሩ አክለውም ሻዕቢያን ከቀይ ባህር አፋር አልፎ ለጎረቤት ሀገራትም ጠንቅ ነው ሲሉም ከሰዋል። ኢብራሂም የኢሳያስ አስተዳደር ለኤርትራ ህዝብ ብቻ ሳይሆን ለጎረቤት መንግስታት፣ ለቀይ ባህርና በአፍሪካ ቀንድ ስጋት ሆኗል ሲሉም ወንጭለውታል። የጎረቤት ሀገራትና አለም ያቀቡ ማህበረሰብ ይህንን ስጋት ተገንዝበው የኢሳያስ አፈወርቂን አስተዳደር ለመገርሰስ የሚተጉ የኤርትራ ኃይሎች እንዲደግፉም ጠይቀዋል። ድርጅቱም የኤርትራን ጭቆና አገዛዝ በጋራ ለመታገል የሚያስችል ግንባር ለመፍጠር ለኤርትራ የፖለቲካ ኃይሎችም ጥሪውን አቅርበዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ የሚመሩት ስምረት ፓርቲ በዛሬው ዕለት ጠቅላላ ጉባኤውን ማካሄድ ጀምሯል። ባለፈው 2017 ዓ.ም ከብሔራዊ ምርጫ ቦርድ ጊዜያዊ እውቅና የምስክር ወረቀት ያገኘው ስምረት ፓርቲ በዛሬው ዕለት በአዲስ አበባ ከተማ የመጀመሪያ ጉባኤውን በማካሄድ ላይ እንደሚገኝ ለትግራይ ጉዳዮች ቅርበት ያላቸው ሚዲያዎች ዘግበዋል። የጉባኤው ዓላማ ፓርቲው በትግራይ አለ ያለውን ስርዓት አልበኝነትን ላይ ለመወያየት መሆኑንም የፓርቲው የበላይ ሰውና የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በመክፈቻ ንግግራቸው ማመልከታቸውም ተመልክቷል። ስምረት ፓርቲ የቀድሞ የትግራይ ክልል ጊዜ አስተዳደር ፕሬዚዳንትና የህወት ምክትል ሊቀመንበር የሆኑት አቶ ጌታቸው ረዳ በነባር የህወት አባላትና በሌሎች ልሂቃን የተቋቋመ ሲሆን ባለፈው ግንቦት ወር ያገኘውን ጊዜ የምስክር ወረቀቱን ተከትሎ በሰኔ ወር በመቀሌ ከተማ ዋና ጽህፈት ቤቱንም ከፍቶ ነበር። ድጋፍ ለማግኘትና መሰረቱን ለማስፋትም በሌሎች የክልሉ ከተሞች ቢሮዎችን ለመክፈት እቅድ እንዳለውም ገልጾም ነበር። ዛሬ በአዲስ አበባ መካሄድ በጀመረው ጉባኤ ላይ የፓርቲው አባላት፣ የተቃዋሚ ፖለቲካ ፓርቲ አመራሮች፣ የብሔራዊ ምርጫ ቦር ተወካዮችና ተጋባዥ እንግዶች መገኘታቸውንም የዜና ምንጮች አመልክተዋል። በሌላ መረጃ የራያ አላማጣ ሀገረ ስብከት አመራር የሆኑ አንድ ግለሰብ በታጠቁ ኃይሎች ታፈ ተሸፍነው መወሰዳቸው ተዘግቧል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራያ ሀገረ ስብከት አመራር የሆኑት ግለሰብ ከሶስት ቀናት በፊት በታጠቁ ሰዎች ታፍነው መወሰዳቸውን የሀገረ ስብከቱ ዋና ስራ አስኪያጅ አስታውቋል። ታፍነው የተወሰዱት የሀገረ ስብከቱ የሂሳብ ክፍል ኃላፊ መሆናቸውን የተናገሩት የሀገረ ስብከቱ ስራ አስኪያጅ ሊቀ ስዩማን ሀብቱ አየነው በትግራይ ክልል የተቋቋመው የመንበረ ሰላማ ሀገረ ስብከት ደጋፊ የሆኑ የህዋት ታጣቂዎችን ለድርጊቱ ተጠያቂ አድርገዋል። ከህዋትም ሆነ ከመንበረ ስብከት እስካሁን በጉዳዩ ላይ የተሰጠ ማረጋገጫም ሆነ ማስተባበያ ባይኖርም በሃይማኖት አባቶች ላይ የሚፈጸመው ተደጋጋሚ አፈና ድብደባና ዘረፋ እንዲሁም እንግልት እያሳስበው መምጣቱን ሀገረ ስብከቱ መግለጹ ተዘግቧል ከዚሁ ጋር በተያያዘ ትግራይ ለጋዜጠኞች አደገኛ ሆና ቀጥላለች ሲል ሲፒጄ አሳውቋል በትግራይ ጋዜጠኞች ከፍተኛ ጫና እንደሚደርስባቸው ዓለም አቀፉ የጋዜጠኞች መብት ተከላካይ ቡድን ሲፒጄ ሰሞኑን ባወጣው መረጃ አሳውቋል የሰሜኑ ጦርነት ካበቃ በኋላም ትግራይ ለጋዜ ጋዜጠኞች አደገኛ ሆና መቀጠሏን ቡድኑ ገልጿል። ቡድኑ እንዳለውም በትግራይ በተለያዩ የፖለቲካ አንጃዎች መካከል በተፈጠረው የስልጣን ሽኩቻ ሳቢያ በክልሉ የሚንቀሳቀሱ ጋዜጠኞች ጥይት እንደሚተኮስባቸው ለእስር እንደሚዳረጉና ቤታቸው በዘፈቀደ እንደሚፈተሽ መጠቆሙም ተዘግቧል። የአቶ ታዬ ደንደዓ የክስ ሂደት ተረስቷል ማለት ይቻላል ሲሉ ጠበቃቸው ተናገሩ። በእስር ላይ የሚገኙት የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደዓ የክስ ሂደታቸው ተረስቷል ማለት ይቻላል ሲሉ ጠበቃቸው አቶ አበራ ንጉስ ቅሬታቸው መናገራቸው ተዘግቧል። ከፍተኛ ፍርድ ቤት በታዬ የክስ መዝገብ ላይ ትናንት የመጨረሻውን ብይን ይሰጣል ተብሎ ሲጠበቅ ውሳኔው አላለቀም በሚል ምክንያት ለጥቅምት 24 ተለዋጭ ቀጠሮ መሰጠቱንም ጠበቃው ገልጸዋል። ጠበቃው እንዳሉትም ታዬ የተፋጠነ ፍትህ የማግኘት መብታቸው እጅግ መጓተቱን ለፍርድ ቤቱ ማስረዳታቸውንም ተናግረዋል። የታየ ክስ መዝገብ ፍርድ ቤቱ ዝግ በነበረባቸው በክረምቱ ሁለት ወራት ተጠናቆ ለችሎቱ ሊቀርብ ይገባ እንደነበርም አቶ አበራ ቅሬታቸውን ገልጸዋል።